ማለት ነው። ወደዚህ ራቅ ላይ የምትቀጣጠሩ አንድ ደግሞ እሷን በደንብ ይዩዋት ማለት ነው። አሰላሙ አሌይኩም ረህመቱላሂ ወበረካቱ ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ምን ያለው? አልሐምዱሊላ ሜምሸ ቃልት ነኝ። ዛሬም በአዲስ ሂዶ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ውድ ቤተሰቦች የአገሬ ልጆች እንግዲህ ትልቁ ቻናል የተዘግቶብኝ አዲስ ቻናል እንደከፈትኩ ነግራችኋለሁ። ሰሞኑን ደስ ብሎኛል። የበፊት ጓደኞች እንግዲህ እያጣየቃችሁም አንችም በመፈለግ ደከምን እያላችሁ እየመጣችሁ ነው። አመሰግናለሁ። አሁንም ትብብራችሁ አይለይ። ላይክ ሸር፣ ሰብስክራይብ አርጉኝና ወደ መደበኛ ስራ ለመመለስ አሁን ላይ ብዙም ቪዲዮ እየሰራው አይደለም ማለት ነው። እንግዲህ ውድ ቤተሰቦች ዛሬ የመጣውበት ቪዲዮ ደግሞ በተለይ ልጅ ካለበት አረብ ቤት ውስጥ ለሚሰሩቶች ለጥንቃቄ ከጠቀማቸው ብዬ አንድ ቪዲዮ ይችላችሁን የመጣሁት ማለት ነው። እንግዲህ አንዳንድ ልጆች በንብረትም ሆነ በሰዎች ላይ ከባድ ጉዳት የሚያደርሱ ነገሮች፣ እነሱ ግን ልክ እንደመጫወቻ ቀለል አድርገው የሚያዩቸው ነገራቶች አሉ ማለት ነው። እንግዲህ ህፃኑ ለጨዋታ ብሎ የሞከረው ነገር ነው እንደዚህ ከባድ ጉዳት ያደረሰው ማለት ነው። እሱ ምንድን ነው መሰላችሁ? ልጁ ሳሎን ውስጥ የነበረው እሱ ብቻውን ነው ማለት ነው። ከዛ ላይ ሆኖ ምን ያገኛል? ላይተር ያገኛል። እንግዲህ ብዙ ጊዜ አይታችሁ ከሆነ በተለይ ሮመዳን ሲሆን አረቦች ሻማ ያቀጣጥላሉ። እንደኛ ቤት ከሆነ የሌሎቻችሁን ባላቅን፣ ግን ብዙ አካባቢ ይመስለኛል እነዚህ ሻማ፣ ፋኑስ ምናምን ነገር በሰፊው ሮመዳን ላይ ይጠቀማሉ ማለት ነው። እና ይህ ህፃን ያንን ላይተር እንግዲህ ለምሳሌ ከዚህ ላይ እዩት። እንዳለ ሻማ ተቅጠልጥባል ማለት ነው፣ ሻማ በሻማ ሆነናል። እና ህፃኑ ከዚያው ሶፋው ላይ ማለት ነው፣ ሳሎን ሶፋ ላይ ምን ያገኛል ላይተር ያገኛል። ያን ላይተር ሲያገኘው እንደ ቀላል እንዲህ ሲያደርገው ተቀጣጠለለት ማለት ነው። ከዛ ሲነድለት ምንድን ነው ያደረገው? ከጥጉ ሶፍት ነበርና አንድ ሶፍት መዘዘና ይጨምርበታል ማለት ነው። አሁንም እየነደደ ሲያዩ ድጋሜ ደግሞ ሌላ ሶፍት ይጨምርበታል ማለት ነው። ከሶፍቱ ጥግ እንግዲህ ማለት ከላይተሩ ጥግም ደግሞ አንድ ሶፍት ጥሎት ነበር። ላይተሩ ራሱን ወደዚህ ብቻዋን ያያቸዋት ቪዲዮ እሱም እየነደደ ነበር ማለት ነው። እና ያም አልበቀዋልና ህፃኑ ልጅ እንዳያችሁት መጀመሪያ ላይ አንዳንድ ሶፍቶችን ነበር እየቀናነሰ ሲጨምርበት የነበረ። መጨረሻ ግን እንዳለ ሙሉ የካርቶኑ ሶፍት ወደ እሳቱ ይወረውረዋል። ሲወረውረውም እሳቱ ሙሉ ካርቶን ያገኘውና ይቀጣጠላል ማለት ነው። ህፃኑ ብቻውን ስለነበር እሳቱ በደንብ እየነደደ ወይንም እንደፈራ ሲያውቅ ልጁ እንግዲህ እንደዚያ ካቀጣጠለው በኋላ ጥሎ ሲሮጥ የሚያሳይ ቪዲዮ ነው ማለት ነው። እና ማንም ሰው አልነበረም እሱ ስለደነገጠ ጥሎት ርጧል ማለት ነው እና ይሄን ስላችሁ እንግዲህ ብዙዎቻችሁ እንዴት ይሄ ሊሆን ቻለ ካዩት ለምን አላስቆሙትም ለምንድን እስከሚቀጣጠል ድረስ ጠበቁት እንዴት እየቀረጹ ዝም ይላሉ ማለታቸው አይቀርም ነገር ግን የሀገሬ ልጆች ቪዲዮን የቀረጹት በኖርማል በስልክ በምናምን ሳይሆን ቤት ውስጥ በተገጠመ ካሜራ ነው ማለት ነው ቪዲዮ የተቀረጸው ምክንያቱም እንዳልኳችሁ ቀደም ሲል ይሄ ክስተት የተከሰተው በቀን ሀያ ሁለት ሶስተኛው ወር ሁለት ሺህ ሀያ አምስት ከትናንትና ወዲያ ማለት ነው። ዛሬ ቀን ሀያ አራት ነው። ከትናንትና ወዲያ የተቀረጸ ቪዲዮ ነው እና ሰዎቹ ቪዲዮን ከፍተው ያዩት ነገር ዓለም ካለቀ በኋላ ያው የቤት ውስጥ የተገጠመ ካሜራ እንዳለ ሲያውቁ ክስተቱ እንዴት ሊሆን ቻለ ብለው ለማረጋገጥ ካሜራቸውን ከፍተው ሲያዩት የተፈጠረ ነገር እንጂ እነሱ እያዩ እየቀረጹ ዝም ብለውት አይደለም ማለት ነው። እና ውድ ቤተሰቦቼ በዚህ አጋጣሚ እንዳልኳችሁ ልጅ ያለበት ቤት ውስጥ የምትሰሩትን ጥንቃቄ አድርጉ። በማንኛውም ነገር እኔ ሁሌም እንደምላችሁ የአረብ ልጅ ከመጠበቅ የኢትዮጵያን ጦጣና ዝንጀሮ መጠበቅ ይቀላል ብዬ ነው የማምነው። ይህንም የምላችሁ እኔ በወሬ በምን አይደለም ለመጀመሪያ ጊዜ ወደ ሳውዲ አረቢያ ስደት ሲሄድ ለሁለት አመት ያክል ህጻናትን እንከባከብ ስለነበረ ምን ያክል ከባድ እንደሆነ ስላየት ነው ማለት ነው ገብቷቸዋል። አሁን ብዙዎቻችን ልጅ ከሌለበት ቤት እየሰራን ስራ በዛብን ምናምን ብላችሁ የምታማሩ ትኖራላችሁ። ያላያችሁ ታማራላችሁ። እኔ ግን አሁን ያለሁበት ቤት አልሐምዱሊላህ ሰዎቹ መልካም ናቸው፣ ግን በጣም ስራ ይበዛል። ሆኖም አላማርርም። ለምን ብትለው። በፈልግ ሰራ ሰራ አድርጌ ተሏርፋለሁ፣ ባልፈልግ ደግሞ አረፍ ብዬ ቆይቼ እሰራዋለሁ። ህጻን ልጅ ግን ደከመኝ፣ አመመኝ፣ ሰለቸኝ ለሰዓት ለደቂቃ ምናምን ልተዋቸው ማለት አትችሉም። እና በዚህ አጋጣሚ ለአመታት ህጻን ልጅ የተንከባከባችሁ በአረብ ቤት ውስጥ የምትኖሩ ቶች ጀጥኖች ናችሁ እና አላህ ይጠብቃችሁ እና ግን ጥንቃቄ አድርጉ፣ እንደዚያ ያለ ክስተት እንዳይከሰትባችሁ ህጻን ልጅ የምትይዙ ከሆነ እንዲሁም በጎን ሌላ ስራ የሚሰሩ ከሆነ ቅድሚያ ግን ለህፃኖቹ መስጠት አለባችሁ ነው የምለው። ምክንያቱም አሁን ለምሳሌ ይሄን ክስተት ወይም ይሄን ነገር የፈጠረው ልጁ ነው፣ ግን ደግሞ ነገ እናንተም ቢሆን ይሄን ነገር ሲሰራ ወይም የዚህ ቤት ኃላፊ ሆና ልጅ እየተቆጣጠረች ያለችው ልጅ ከተጠያቂነት አታመልጥም። እነሱ ጥለውት እንኳ ለምን ከዚህ ጣልሽው ለምን እንደዚህ ያላደረግሽ መባሉ አይቀርም። ገብቷቸዋል ይሄ በንብረት ላይ ነው። በልጁ ላይ እንኳን የሆነ ችግር ቢፈጠር የማትወጡት እዳ ስለሚሆንባቸው ጥንቃቄ አድርጉ። እንዳልኳቸው ሮመዳን ላይ ይሄ ፋኖ ሻማ ምናምን ነገር በሰፊ ይጠቀማሉ። ስለዚህ ከተጠቀሙ በኋላ መጥፋቱን አረጋግጡ። ምክንያቱም እነሱ ከበሉ ከጠጡ በኋላ ምንም ነገር ትዝ አይላቸውም። ጥሎት ነው የሚሄዱ ከእኛ ቤት ለምሳሌ ሲነድሎ ሲነድ ቢያድር ማንም ዞር ላ እኔ ካላጠፋሁት በቀር ማለት ነው እና ይሄን ላካፍላችሁ የሌላችሁ ነበር የመጣሁት። አላህ ይጠብቀን። ሁላችንም ስለተከታተላችሁ እናመሰግናለሁ። ላይክ አርጉልኝ፣ ሰብስክራይብ አርጉኝ። ይሄን ለማለት ነበር የመጣሁት። እንደምታዩት ከዚህ ደኔም እየተጠገረርኩ ነው። በነገራችን ላይ የኢትዮጵያ ወንዶች ማለት ነው፣ በጥበቃ ሳይሆን እንደዚህ ሙያም ተማሩ።